ሰላም ውድ የላፍቶ ኦንላይን ቲቪ ተከታታዮች፣ ይህ የላፍቶ እንግዳ ፕሮግራማችን ነው። በዛሬው የላፍቶ እንግዳ ፕሮግራማችን የንፋስ ስልክ ላፍቶ ክፍለ ከተማ የመሬት ምዝገባ መረጃ ኤጀንሲ ኃላፊ ወይዘሮ ዚያዳ ጋር ቁጭ ብለናል። ወይዘሮ ዚያዳ ለጊዜዎት በጣም እናመሰግናለን። እኔም አመሰግናለሁ። የመጀመሪያ ጥያቄዎችን የሚሆነው አጠቃላይ የዚህ ተቋም ረዥሙ ስም ትርጉሙ ስራው ምንድነው? የመሬት ምዝገባ መረጃ ኤጀንሲ ሲባል ምንድን ነው የምትመዘግቡት? የምትይዙት መረጃ ምንድን ነው የምለውን ነገር ለማህበረሰቡ ግልጽ አድርገን እንጀምራለን። በዛውም የእናንተ ዋና ዋና ስራዎች ምን እንደሆኑ እናወራለን። አመሰግናለሁ። በዋናነት ያው የመሬት ይዞታ ምዝገባና መረጃ ኤጀንሲ የሚሰጣቸው ዋና ዋና ተግባራት ምንድን ናቸው? ይዞታዎችን፣ መብት የተፈጠረላቸው ይዞታዎችን አረጋግጦ የመመዝገብ ስራ ነው በዋናነት የምንሰራው። ስለዚህ ለእኛ ስራ መነሻችን የሚሆነው የመሬት ልማትና አስተዳደር ጽፈት ቤት መብት ፈጥሮ የጨረሳቸውን ይዞታዎች ወደ እኛ ተቋም ይመጣሉ። እኛ ጋር መጥተው በዲጂታል ሲስተም ካርታዎቹን እያረጋገጥን የመስጠት ስራ ነው በዋናነት የምንሰራው። እነዛን ካረጋገጥን በኋላ ደግሞ መሬት ልማት ላይ አንድ ይዞታ ተረጋግጦ ከተመዘገበ በኋላ ሙሉ አገልግሎቱ ወደኛ ተቋም ሽፍት ያደርጋል ማለት ነው። መሬት ላይ ሲሰጡ የነበሩ ዋና ዋና የ17ቱ የመሬት አገልግሎቶች እኛ ጋር ይሰጣሉ። እንደ ስም ዝውውር፣ ይቀላቀልልኝ፣ ይካፈልልኝ፣ አገልግሎት ለውጥ፣ የፍርድ ቤት ምላሽ መስጠት፣ የባንክ ዋስትና ምዝገባና ስረዛ የመሳሰሉት፣ መረጃን ወቅታዊ ማድረግ የመሳሰሉት አገልግሎቶች በዋናነት እኛ ጋር ያገኛሉ ማለት ነው አንድ ይዞታ ተቋማችን ላይ ተረጋግጦ እስኪመዘገብ ድረስ ምንም አይነት አገልግሎት ማህደሩን ተረክበን ቢሆንም ምንም አይነት አገልግሎት መስጠት አንችልም ማለት ነው። ሶ በዚህ መካከል የተወሰኑ ጋፖች እንዳሉ ማየት ያስፈልጋል። ሌላ በዋናነት የምንሰጠው የአድራሻ ስርዓት፣ የአድራሻ ስርዓት ስራዎችም በእኛ ተቋም ነው የሚሰሩት። የመንገድ ምልክቶች ያው አሁን ከረንትሊ ስራውንም እየሰራን ያለ ነው። ቤት ለቤት እየተዞረ እያንዳንዱን መግቢያ መንገድ ያሉ ልዩ ምልክቶች እየያዝን መረጃዎችን እያደራጀን እንገኛለን። ስለዚህ እንደ አጠቃላይ ተቋማችን መሬት ላይ የሚሰጡ ሁሉንም አገልግሎቶች ከይካተትልኝና ከመብት ፈጠራ ውጪ ያሉትን ሙሉ አገልግሎቶች አረጋግጠን በመዘገብ ነው ላይ ይሰጣል ማለት ነው። ከዚህ ጋር ተያይዘው በዚህ አመት የነበረውን እንቅስቃሴ የስራ አፈጻጸ ምስቴ ምንድናቅዳችሁ ዋና ዋና ነገሮቹ እንዴት እየሄደላችሁ ነው? የአመቱ ስራ አፈጻጸ አሁን እንዳጠቃላይ በዋናነት ቅድም እንደነገርኩት እንደነገርኳቸው አስራ ሰባቱን የመሬት አገልግሎቶች እኛ ተቋም ይሰጣሉ። በጥቅል እስከ አስራ አንደኛው ወር ድረስ የተቋማችን አፈጻጸም ወደ ሰማኒያ አምስት ፐርሰንት አካባቢ ካቀድ ነው ላይ አቺቭ ማድረግ ችለናል። ከአድራሻ ስርአትም ጋር ተያይዞ አሁን ከረንትሊ እስከ ትላንት ድረስ ወደ ሀያ ሶስት ሺ የሚሆኑ ለአድራሻ ስርአት ዝርጋታ የሚያገለግሉ መረጃዎችን ሰብስበን ኦንላይን ነው ቀጥታ ነው ሲስተም ላይ ነው የሚገባው በሲስተም እየሰበሰብን እንገኛለን ሌላ ተቋማችን ያው ከአገልግሎት የሚሰጣቸው የሚሰበሰባቸው ገቢዎች አሉ ኦልሞስት በአስራ አንድ ወር ውስጥ እስከአሁን ድረስ አንድ ቢሊየን ብር አካባቢ የአገልግሎት ክፍያዎችን ሰብስበናል ማለት ነው እንዳጠቃላይ አብዛኞቹ ስራዎቻችንን ከእቅድ አንጻር ስናያቸው ትንሹ አፈጻጸማችን ብለን የምንለው 85 ፐርሰንት ነው። ከዛ በላይ ሙሉ አቲቭ ያደረግናቸው ናቸው። ከውጤት አንጻር ስናየው ይህ አመት የተሻለ አቲቭ ያደረግንበት ነው ብሎ ማለት ይቻላል። አጠቃላይ የእነዚህ መነሻዎችን ከወሰድን ይሄ ተቋም በብዙ መልኩ እርስዎ እንዳሉት ከመሬት ጋር የተያያዙ አገልግሎቶች የሚሰጡበት ነው። ከዚህ ጋር ተያይዞ የሚነሱት ስሞቹ በጣም ጥሩ አይደሉም፣ ከተቋሙም ገጽታ ጀምሮ ትንሽ የማርጀት ከዚህ በፊት የነበረው ገጽታ ለተገልጋይ ምቹ ያለመሆን፣ ግርግር የመብዛት፣ ግፊ የመብዛት የደላላ እንቅስቃሴ ያለበት ተቋም ነው ተብሎ ከውጭ ይታማል። ገጽታውም ሲታይ በጣም ሳቢ አይደለም። እና ከነዚህ ጋር ተያይዞ እኛ ከጫፍጫፍ የሰማነው ነው የምናነሳው። እርስዎ እንደ ተቋም መሪ ምን ችግር ለዩ፣ እሱስ እንዴት ሊፈታ ነው የሚለው ነገር ብናነሳው ያው አሁን ከተነሱት ችግሮች ጋር እንደ ተቋምም ከተነሱት ፕራክቲካሊም ደግሞ አሉ ከተባሉት ይህ ተቋም ይታወቃል። ለረጅም ጊዜ አመራሮች ማይቀያየሩበት ተቋም ነው ከመሬት አንጻር ማለት ነው። ሶ ይህ ተቋም በከተማ ደረጃ አዲስ አመራሮችን አስራ አንዱም ክፍለ ከተማ ላይ ምደባ ሰጥቷል፣ ሪፎርሙ መነሻ አድርጎ ያው እኔም በዛ ሪፎርም ተመድቤ ከመጣሁ አሁን ኦልሞስት ሁለት ወር አካባቢ ሊሆነኝ ነው ከመጣሁም ያው የመሬትም ተቋም ላይ ስለቆየሁኝ ተቋሙ ላይ ያሉ ችግሮችን ቀጥታ ስራችንም ስለሚገናኝ አውቃቸዋለሁ። አንደኛ ያነሳቸው ከተቋም ውበት ጋር ተያይዞ፣ ከስራ ምቹ ካልሆነ የስራ ኢንቫይሮመንት ጋር ተያይዞ በተለይ እንደ ንፋስ ስልክ ትክክል ነው። ተቋሙ ራሱን ችሎ የራሱ ሕንጻ ቢኖረውም ግቢ ውስጥ ግን ወረዳውም ከእኛ ጋር ነው አንድ ላይ ያለው እኛም እዚህ ያለን እንደውም አሁን ላይ እናንተ ጥሩ ሆኖ ነው የመጣችሁት። የተወሰነ የጽዳትም ችግር ነበረበት ይሄ ከሚወረሱ እቃዎች ጋር ተያይዞ አሁን ላይ እሱ ችግር ተፈቷል። ከህንፃው አሮጌነት አንጻር ረጅም ጊዜ ከተሰራ በኋላ ታድሶ አያውቅም። ሲሰራም የራሱ ፕሮብለሞችም ነበሩበት ህንፃ። ነገር ግን ይሄ ሪፎርሙ ከተጀመረ በኋላ አሁንም እያያችሁ ከሆነ እኛ ህንፃ እድሳት እየሰራን ነው። ሶ ህንፃውን የማደስ ተቋሙ ላይ ያሉ ነገሮችን የመቀየር አገልግሎት አሰጣጡንም ማቴሪያሉንም ምቹ ከማድረግ አንፃር ስራዎች እየተሰሩ ነው ያሉት። ለረጅም ጊዜ የሰራተኛውም የተገልጋይ ጥያቄ የነበረው የካፍቴሪያ አገልግሎት አሁን ላይ ሶስተኛ ፎቅ ላይ በጣም ጥሩ የሚባል በከተማ ደረጃ ሞዴል ሆኖ መያዝ የሚችል ከባለ ሀብቶች ጋር ተነጋግሮ ሰራተኛውም ተገልጋዩም በተመጣጣኝ ዋጋ አገልግሎቶችን የምግብ አገልግሎቶችን የካፍቴሪ አገልግሎት እንዲያገኝ እየተደረገ ነው ያለው። ሌላ ዋናው ችግር ተለይቶ የነበረው ከአገልግሎት አሰጣጥ ከሌብነትና ብልሹ አሰራር ጋር የተያያዘ ነው። ያው መሬት ተቋም የኛ የመሬት ይዞታ ምዝገባም ሆነ ያኛው የመሬት ተቋም ብዙ ጊዜ ተመሳሳይ ከብልሹ አሰራር ጋር የተያዘ ከተገልጋይ ቅሬታ ጋር የተያዙ ነገሮች በርካታ ችግሮች ይነሳሉ። ስለዚህ እኔ እዚህ በሪፎርሙ ተመድቤ ከመጣው በኋላ ምን አይነት ችግር ናቸው ፕራክቲካሊ እንደ ንፋስ ስልክ ምን አይነት ችግሮች አሉ የሚለውን ለማየት ሞክር ያለው። ስለዚህ የአገልግሎት አሰጣት ችግር በከተማም ደረጃ የታየው አገልግሎት አሰጣት ችግር አለ፣ ባለ ጉዳይ ማንገላታት አለ፣ አገልግሎት ማዘግየት አለ። እንደተባለው ቅድምም ስትል ነበርክ፣ ማህደር ጠፋ የሚሉ በርካታ ባለ ጉዳይ የሚንገላታበት በእኛና በመሬት ተቋም መካከል ባለ የስራ ግንኙነት እንደዚህ አይነት ችግሮች ነበሩ እንደ ተቋም። ስለዚህ ኢሚዲየትሊ እኔ እንደመጣሁ ያደረኩት ነገር ምንድን ነው፣ መጀመሪያ ደረጃ መሬት ዋነኛ ስቴክ ሆልደራችን ነው ለእኛ። ስለዚህ ከመሬት ጋር ያለውን ነገር መፍታት አለብን በሚል ከቅንጅታዊ ስራ ጋር ተያይዞ መሬትና እኛ ቁጭ ብለን ምንድን ነው የነበረው ችግሮች ከእኛ አሰራር አንጻር የእኛ ተቋም ከመሬት ጋር ሲሰራ ምን ችግር አጋጥሞታል መሬት ደግሞ ከኛ ጋር ባለው ስራ እንደ መሬት ተቋም ምን አጋጥሞታል የሚለውን ቁጭ ብለን ከመሬት ጽሕፈት ቤት ኃላፊ ጋር የእኛን አረጋጋጭ ሹሞች፣ ዳይሬክተሮች፣ ቡድኖች ይዘን የመሬትን በተመሳሳይ በየደረጃ ያለው አመራር በጋራ ሆነን ችግሮችን ለይተን ገምግመን አቅጣጫ አስቀምጠን የተስማማነው ነገር ምንድን ነው፣ የተለያየ ተቋም ብንሆንም አንድ ክፍለ ከተማ ላይ ነው እየሰራን ያለ ነው። ተገልጋዩም አንድ ሰው ነው። መሬት ላይ ፋይል ያለው ሰው ወደ እኔ ይላክለታል። እኔ አረጋግጬ መዘግባለሁ። እዚህም እዛ የሚሄደው ባለ ጉዳይ አንድ ስለሆነ እኛ እንደ አመራር ከላይ አንድ ሆነን ተቋሙን ምን መራ ከሆነ የነበረውን የቅንጅታዊ አሰራር ችግር ፈተን የምናስኬድ ከሆነ እኛ እስከሆንን ድረስ ተቋማችን የምንመራው ከእኛ ስር ያለው የግዴታ በእኛ አሰራር ይሄዳል በሚል ተነጋግረን ቁጭ አድርገን ይህንን ስራ የሚመለከታቸውን ልጆች እንዴት አገልግሎት መስጠት እንዳለባቸው የስራ ግንኙነታችን ከወረቀት መወራወር በዘለለ መፍታት ካለብን በስልክ ሄደን እንድንፈታ ባለ ጉዳይ እንዳይጉላለን በአካል መሄድ ሲኖርብን በአካል ብዙ ጊዜ የደብዳቤ ምልልሶችና ግፊያዎችን አስቁመን በጣም የተሻለ የሚባል አገልግሎት አሁን ላይ አለ። ይህም እናንተም ባለፈው ባዘጋጃችሁት መድረክም ምክር ቤቶችም ላይ ያለው ለውጥ ይታያል። ግን አሁን ጅምር ለውጥ ነው ያለው በርካታ ስራ ከኛ ይጠበቃል ማለት ነው ሶ የተገልጋይ እንግልትን ለመቀነስ ያው መቶ ፐርሰንት ሰራተኛችን ንጹ ነው የሚል ነገር የለንም። ሁሉም ደግሞ በአግባቡ ያስተናግዳል አንልም። ግን ደግሞ ችግሩ አለ፣ ችግሩን እየፈታን ነው ያለ ነው ማለት ነው። ብዙ ጊዜ እንዳመራር ቢሮ ቁጭ ብሎ ከማስተናገድ ይልቅ ከታች እስከ ላይ አገልግሎት አሰጣጡን በየጊዜው ተከፋፍለን እናያለን። እኔም ብዙ ጊዜ ቢሮ ከመቀመጥ ይልቅ እየዞርኩኝ ችግር ካለ አገልግሎት አሰጣጥ መፈታት ያለበት ትልልቅ ሰዎች ካሉ፣ አካል ጉዳተኛ ካሉ፣ ፕራዮሪቲ ሊሰጠው የሚገባ ተገልጋይ ካለ እሱንም ቼክ እያደረግን አቅጣጫ እየሰጠን እያስተላለፍን ያለ ነው። እኔ ስመጣ ኦልሞስት በዘጠኝ ወር ላይ አካባቢ ነው የመጣሁት። አስራ ስምንት ቅሬታዎች ነው እንደ ተቋም ሬጅስተር ተደርገው ቀርቦ የነበሩት። እኔ ከመጣው በሁለት ወር ውስጥ አንድ ቅሬታ ነው እኔ ጋር ካቅም በላይ ሆኖ እኔም አይቼው ከመመሪያ አንጻር መፈታት የማይችል በመሆኑ ጽፈን ኖ ብለን የሰጠነው። ስለዚህ የሚመጣ ሰው ሁላ መጻፍ ሳይጠበቅበት ኤኒ ታይም የእኔ ቢሮ ክፍት ነው፣ ይመጣሉ ከመመሪያ አንጻር አይተን ያለ አግባብ እየተመላለሱ ከሆነ እየፈታን አቅጣጫ እየሰጠን በተቻለ መጠን ሰውን መቶ ፐርሰንት እናረካለን ባንልም፣ ግን የነበሩ የተጠራቀሙ ችግሮችን በአጭር ጊዜ እየፈታን አቅጣጫ እያስቀመጠን ለመሄድ ጥረት እያደረግን ያለ ነው። የእናንተ ወደፊት ስራ መምራት የምትፈልጉበት ዳይሬክሽን እና እንቅስቃሴ የጀመራችሁበት ነው። በሁለት ወር ብዙ ነገር ባንጠብቅም፣ ግን አሁንም በደንብ አይታችሁ ከሆነ ቤዚካሊ አገልግሎቱ ከገንዘብ ጋር ተያይዟል። ሱቅ ይሄ እንደዚህ እንደዚህ አይነት አገልግሎት ነው ፋይልቁ ይችላል ስንት ነው የምትከፍለው? እንደዚህ ነገሮችን ውስጥ ድረስ ሄዶ እንደዚህ አይነት ሻጥሮች እንደዚህ አይነት አገልግሎትን በግልጽ የመሸጥ ነገሮችን የደረሳችሁበት ያስደነገጣችሁት ሰው ለመከታተል የባበጃችሁት ሲስተም አለ የእርስዎ ብቻ ብቻውን ዞሮ ተቋሙ ላይ መድከም ለውጥ ላይ አመጣ ስለሚችል እንደዚህ ነገሮች የደረሳችሁበትና የያዛችሁት እርምጃ የወሰዳችሁት ወይም ደግሞ ቀረብ ብላችሁ ቼክ ለማድረግ የሞከራችሁት ነገር አለ? በጣም ረጅም ጊዜ የተጠራቀመ ችግር በሁለት ወር እንፈታለን ሙሉ ለሙሉ ብለን አናስብም። ግን ደግሞ ተቋሙን መለወጥም መፍታትም እንደምችል ግን እኔ ኮንፊደንስ አለኝ። ኢቴክስ ታይም የተወሰነ ማለት ነው። ሶ ከዚ አንፃር አገልግሎት ያው ውጪ ላይ ይባላል ባይዘዊ ውስጥ የለም። ኖ የለም እያልኩ ሳይሆን አሁን በሚባለው ልክ ነው ብዬ ግን አልልም። አሁን ለተቋሙ እንደ ከዚህ በፊት የነበረው አሰራር ምንድን ነው? የኛም ተቋም ኖኔ ተጠሪነቴ ለከተማ ነው የሚል የራሱን ሳይድ ይዟል። ክፍለ ከተማውም ደግሞ ተጠሪነታቸው ለዛ ነው ተብሎ ያለ መጠርነፍም አብሮ በጋራ ያለ መስራትም ነገር አለ። አሁን በዋናነት እኛ እያደረግን ያለ ነው እንደመጣን ከዋና ስራ አስፈጻሚ ጋር፣ ከሚመለከታቸው አካላት ጋር በጋራ ሆነን እንደ አንድ ተቋም እኛም ልክ እንደ ክፍለ ከተማው አንድ ተቋም እንደሌሎቹ ተቋም የእናንተው አካል ነን የሚል አመለካከት ይዘን የተከበሩ ዋና ስራ አስፈጻሚ በጣም ብዙ ነገሮችን ሰፖርትም እያደረጉን እየተናበብን፣ ችግርም ሲኖር የተሻለ አገልግሎት ለመስጠት ጥረት እናረጋለን። ሌብነት የለም ብዬ ማለት አልችልም፣ ምክንያቱም እኔ ከመጣው ሁለት ወር ነው ያየኋቸው። እንደዚህ የወጣ ነገር እስካሁን አልገጠመኝም። ብዙ ጊዜ የምናረገው ምንድነው ጠዋት ላይ ከስተመር ሲመጣ አገልግሎት የሚሰጠውን አገልግሎት ኤኒ ችግር ሲገጥማቸው መተው ኮሚኒኬት ማድረግ እንደሚችሉ፣ ከብልሹ አሰራር ጋር ከሌብነት ከመንገላታት ጋር ያለው ነገር እንዳለ ይታወቃል። ግን ያንን ነገር ቢያንስ የመቀነስ ነው መጀመሪያ ልንሰራ የምንችለው። ማጥፋት አንችልም፣ መቀነስ ግን እንችላለን። በጣም ቱ ዘ ሚኒመም ማለት ነው። ከዛ አንፃር አሁን ላይ ሰው መብቱን ያውቃል። የሆነ ነገር ሲባል ቀጥታ እኔ ጋ ነው የሚመጣ። ሰራተኛውም ደግሞ ምን አድርጓል በተደጋጋሚ ከተወሰነ ጊዜ በኋላ ካየ በኋላ ምን አይነት ትሬንድ አምጥቷል፣ እኔ ጋር ሰው ሲመጣ እንደሚፈታለት ያውቃሉ? መረጃ እንደሚሰጠኝም ያውቃሉ? ስለዚህ ምን እያደረጉ ነው አገልግሎት በስነ ስርዓት ይሰጣሉ። አልፎ የመጣ ካለ እየተነሳው ሁሉም ጋር ከመመሪያም አንጻር ካለማወቅም ይሁን ከቅንነት ችግር፣ እኔ ጋር አንድ ተገልጋይ ከመጣ ሳይፈታለት አይወጣ። ከአቅም በላይ የሆነ ከኛ መመሪያ የሚከለክለን ነገር ካልሆነ በስተቀረ እየፈታን ነው። ቢኖርም እኔ ጋር መጥቶ ከተናገረ አገልግሎቱን እሰጣለሁ። እንዴት እንደዚህ ይባላል? እኔም እሰማለሁ። ውጪ ላይ አገልግሎት ለእያንዳንዱ አገልግሎት ይሄን ያክል ብር ይሰጣል አምጡ ይላሉ፣ እንደዚህ ይላሉ። እሱም ብቻ አይደለም። ባይ ዘ ዌይ እኛ አሁን እዚህ በጣም እኔ ፐርሰናሊም እየተቸገርኩ ያለሁት እንደ ተቋም ውጪ ላይ ደላሎች አሉ። አንድ ተገልጋይ ሲመጣ ውጪ ላይ እኛን ጨርሳለን ብለው እኔ ያላቃቸውም ግን ከስተመር ይነግረኛል እኛ በሶስት ቀን በሳምንት እንጨርሳለን፣ እዚህ ሰው አለን ይላሉ። ፋይል ይቀበላሉ። እዚህ ውስጥ ላይ ሰው አለ ነው የሚሉት ማለት ነው። ወረፋ ጋር ተያይዞ አብዛኛው ይሄ ተቋም በቅርብ ጊዜ በኋላ ጽንፈኞችም ወስዶ ቪዲዮዎችን ማጫጫ የሚፈልጉት ብዙ ግርግር ግራውንዱ ላይ እንደዚህ ወከባ አለና ይሄ ማለት ወረፋ ይበዛል ወይም ሰው ይበዛል፣ ተገልጋይ በአንድ ጊዜ የሚመጣ ተገልጋይ ማለት ነው። ይሄ ከብልሽቱ ጋር የተያዘ ነው ወይስ የሰው ኃይል ችግር ስላለ ነው ወይስ ሲስተሙ ፈጣን ስላልሆነ ነው ወይስ ምን ላይ ይወርሷ ለማስተካከል ወረፋ የሚያበዛው ምንድነው? ሁለት አይነት በዋናነት አገልግሎቶችን እንደኛ ተቋም በሁለት ከፍለ ማየት እንችላለን። አንደኛው የፈርስት ሬጅስትሬሽን የምንለው ለመጀመሪያ ጊዜ ይዞታዎችን የመሬትን ካርታ መዝግበን የምናወጣበት ነው። ሁለተኛው ደግሞ የተመዘገቡ ይዞታዎች አገልግሎት የምንሰጥበት ነው። አሁን ብዙ ጊዜ ሰልፍ ያለው ሰውም የሚበዛው መመዝገብ ላይ ነው። ሁለተኛ ፎቅ ላይ የምዝገባ አገልግሎት እንሰጣለን። አዲስ ካርታ ሲስተሙ በጣም ማለት የቆየ ነው። አሁን ላይ እየተሩ ነው፣ ማሻሻያ እየተሰራ ነው። ካርታ የምናተመው እኛ ሲስተም ላይ ነው ከኮንዶሚኒየም እና ሪል ስቴት ሲሆን ማኑዋል እናተማለን። ከዛ ውጭ ያሉ ይዞታዎች ሲሆኑ ግን ሲስተም ላይ ነው የሚታተመው እና ሲስተሙ እንደለቀቀ ነው አንዳንዴ ሀምሳ ካርታ ልናትም እንችላለን። ሰላሳ ካርታ ልናትም እንችላለን። ሰርተን ሰርተን ወደ መቶ ካርታ ሰርተን ግን አጽድቆ የሚያወጣው አርባ ሀምሳ ሊሆን ይችላል። ስለዚህ እዛ ጋር ያለው ወረፋ፣ አንደኛ እኛ ያለን ሰራተኛና ክፍለ ከተማው ላይ ያለው የተገልጋይ ብዛት አይመጣጠንም። የተወሰነ ጋፍ አለ። ሁለተኛ ደግሞ ሲስተሙ የራሱ ከመቆየትም አንጻር፣ አሁን ላይ ኦልሞስት እየጨረሱ ነው። አዲስ ሲስተም ተግባራዊ ለማድረግ በከተማ ደረጃ እሱን እየጨረሱ ነው ያሉት ሜቢ ኔክስት ይር ኔክስት ይር ላይ ተግባራዊ የሚደረግ ይመስለኛል። ሁለቱ ዋና ዋና ሆኖ ግን የኛም ነገር ደግሞ አለበት። እኛም እንደ ባለሙያ ደግሞ ከምንሰጠው አገልግሎት አንጻር የተወሰነ የማዘግየቱ ነገርም አለ ብሎ መውሰድ ነው የሚሻለው። ሶ ግን እሱን ለመፍታት በየጊዜው እናያለን። ችግር ያለባቸው ወረዳዎች አሉ። እንደ አጠቃላይ ካርታ በጣም ማተም የምንቸገረባቸው ወረዳዎች ወረዳ 1፣ ወረዳ 14፣ ወረዳ 15 ላይ ለረጅም ጊዜ ካርታ ለማተም እንቸገራለን። እንደውም አሁን በቅርብ ማዕከል ላይ ሪፖርት ካደረግን በኋላ የተወሰነ ካርታ ማተም ችለናል። ሶ በተለይ ወረዳ 14፣ 15፣ አንድ ላይ ያሉት ተገልጋዮች ትንሽ የዘገየ አገልግሎት ነው እያገኙ ያሉት ከሲስተም ጋር ተያይዞ ማለት ነው። ከዛ በተረፈ ያው የባለሙያ የማስተናገድ የቅንነትም ጉዳይ የተወሰነ ጥቂት ሰራተኞች ላይ የሚታያለ፣ ግን ያው እያረምን እያስተማርን መገሰጽም ሲኖርብን እየገሰጽን በተቻለ መጠን ግን የተሻለ አገልግሎት ለመስጠት ጥረት እያደረግን ያለ ነው። ተቋሙ አሁንም እስቲል ሪፎርም ላይ ነው ያለው። የሰራተኛ ሪፎርም እየሰራ ነው ያለው። የራሱ የሚያመጣው ደግሞ የተሻለ ነገር ይኖራል የሚል ነገር አለኝ። ሪፎርሙ ምክንያቱም አንድ ሰራተኛ ረጅም ጊዜ አንድ ቦታ ሲሆን መላመዱም አለ፣ እርስ በርስ መተልቸቱም አለ። ሶ ሪፎርሙ ይሄንን ፕሮብለም ይፈታል የሚል ነገር አለ። ቅድም እንደምሳሌ የተነሳው የተጭበረበረ የይዞታ ማረጋገጫ ይሰጣል የምለው ነገር ነው። እና ይሄ መነሻው ቅድም እርስ እንዳሉኝ ውጭ ያሉት ደላሎች እና ከውስጥ ሚተባበር ሰራተኛ ስላለ ነው። ያንን ለመክታት በተለይ የተቀመጠ ዳይሬክሽን ብቻ ተጨምሮ ማለፍ እንችላለን። ቅድም እስከነ ምሳሌው ስላገኘን ማለት ነው። የተጭበረበረ ይዞታ ከዚህ ተቋም ይወጣል መሬት ላይ መሬት ሳይኖር ሁሉ ይዞታ ከዛ ሁሉ ሳይኖረው እዚህ ዲጂታል ካርታ አድርጎ ለማጭበርበሪያ ይጠቀሙታል የሚሉ ነገሮች አሉ። ይሄ እዛ ያለ ባለይዞታነት የማረጋገጥ ሂደቱም ውስጥ ፌክ ነገር ኖሮ እዚህም ፌኩ እንዲቀጥል የማድረግ አይነት እንቅስቃሴዎች ማለት ነው እና ያጋጠሙት ነገር አለ። ቅድም ካነሱልኝ ምሳሌ ውጭ አሁን ይሄ ከፎርጅድ እና ከህገ ወጥ ጋር ተያይዞ ከፍሎ በሁለት ማየት ይቻላል። የመጀመሪያው ምንድነው? አሁን አንተም ስትለው እንደነበርከው እኛ መነሻችን መሬት ነው። ማህደር የሚመጣው ፎርጅድ ሆን ንጹህ የሚሆን መሬት ነው የሚሰጠው። ይሄንን መብት ፈጠር ያለው ይሄን ያክል ካሬ ነው እከሌ የሚባል ሰው ነው፣ ቦታው ደግሞ ኮኦርዲኔቱ ይሄ ነው ብሎ ለኛ ያስረክባል። የኛ ተቋም መሬትን መነሻ አድርጎ ህጋዊ ተቋም ነው ማለትም መጥቶ ይሰጣል፣ መሬት ወርደን አረጋግጠን፣ የኛ ተቋም መሬት የመቁጠር ስራ ነው የሚተራው። ስለዚህ መሬት ወርዶ ያን መሬት ለክቶ በመጣው መሰረት እያረጋገጠ ይሄዳል። ሶ አንዳንዱ ፎርጅድ የሚሆነው ከመሬትም ፎርጅድ ሆኖ ከመጣ እኛ ጋርም ፎርጅድ ነው የሚረጋገጠው። ያው ጋርቤጂን ጋርቤጃዎት ነው። ያንን መብት ፈጣሪው አካል ህጋዊ ነው ብሎ እስከላከ ድረስ እኛ ፎርጅድ መሆኑን የምናረጋግጥበት ምንም ነገር የለንም። ስለዚህ ከዛ የተሳሳተ ነገር ከመጣ እኛ ጋርም የተሳሳተ ነገር ተረጋግጦ ይመዘገባል ማለት ነው። ሁለተኛው ግን ሌብነት ምንድነው? መሬትም የማያውቀው? እኛ ጋር ግን አየር ላይ የሚገቡ የነበሩ ማህደሮች ለሪፎርሙ መነሻ የሆኑ ማለት ነው። መነሻችን መሬት ሆኖ እያለ መሬት የማያውቀው ነገር እኛ ጋር ሊኖር አይገባም። ነገር ግን መሬት ሳይልከው እኛ ጋር አየር ላይ ገብተው ተረጋግጠው የተመዘገቡ የተወሰኑ ይዞታዎች ነበሩ። ያ መነሻ ተደርጎ ተቋሙ የራሱን ሪፎርም አድርጓል። አሁንም ላይ እኔም ስመጣ ስረከብ እንደዚህ አይነት ተመሳሳይ እኛ ጋር ማህደር ያላቸው ነገር ግን ደግሞ ጥቂትም ቢሆኑ ፋይል መሬት ሳይኖራቸው እኛ ጋ ተረጋግጠው ካርታ ወስደው መክነው ታግደው ያሉ ማህደራት አሉ። አሁንም ስለዚህ ይሄ ነገር ብቻ የሚሰራ አይደለም። ባይዘው ተቀናጅቶ ነው ይሄ ስራ የሚሰራው። መሬትም ጋር ችግሩ አለ ስንል ከእኛ ጋ ተናቦ ነው የሚሰራ። እኛ ጋ ሰራን ስንል ደግሞ እዚህ ይሄንን የሚያስፈጽሙ አካላት አሉ፣ እዚህ ውስጥ ላይ ይሄንን ፎርጀሪ ጉዳይ የሚያስፈጽሙ። ምክንያቱም አሁን እሱ ካርታ ብቻ አይደለም። አሁን ደብዳቤ ሁላ ፎርዚድ ይወጣል። ይሄ ስራ ውጪ ተኩኖ ብቻ ይሰራል የሚል ነገር የለኝም። ከዚህ የሚያግዝ አካል አለ። ምክንያቱም ሲታተም ቴክኒካል እውቀት ያስፈልጋል። ሲሰሩት ማለት ነው ቤታቸውም ሆነው ሰሩት እንኳን ብለን። ስለዚህ አሁን ከካርታም ታልፎ ተራ ደብዳቤዎችን እያወጡ ውጪ ላይ የመጠቀም ነገር አለ። ጥቆማው ሲደርሰን ያደረግነው ነገር ለሚመለከተው አካል አሁንም ደብዳቤውን ፎቶ አንስተን ሰጠን። ሶ ይሄ የሚያሳየው ምንድነው? የሆነ አካል ቁጭ ብሎ የሆነ ቦታ የሚሰራ የኛን እንትኖች ይዞ አመሳስሎ ሰርቶ ቁጭ ብሎ ፎርጅድ እየሰራ አካል እየሰራ ያለ አካል እንዳለ ያሳያል። ሶ ከዚህ ጋር ተያይዞ ከሚመለከታቸው ጸጥታ አካላትና ከክፍለ ከተማ ዋና አስተዳደሮች ጋር አብረን በጋራ ይሄንን ነገር እያጠራን ያለ ነው ማለት ነው። በቀጣይ የሆነ ፍንጭ ይገኛል የሚል ነገር አለ። ይሄ በጣም አደገኛ ነገር ነው እውነት ለመናገር ማለት ሰዎች ይሄንን ሰርተው ሲያመጡ ዲጂታል ስለሆነ ካርታው ውልና ማስረጃ ሲሄዱ ቀጥታ መስተንግዶ ያገኛሉ። ስለዚህ ይህ ቀጣይ ምን ስራ ይፈልጋል? ከውልና ማስረጃ ጋር ዳይሬክት አክሰስ እንዲኖረን ያስፈልጋል። ለምን ልክ እዛ ሲሄዱ የእኛ ህጋዊ መሆኑን አሁን የመሬት በዚህ መልኩ አሬንጅ ተደርጓል። እኛ እንደ ተቋም ተቋሙ በርካታ ነገር ኔክስት ይር ላይ ይለውጣል የሚል እምነትም አለኝ። የጀመረውም ነገር አለ ትክክለኛ መሆኑን ውልና ማስረጃ ቀጥታ ከእኛ ጋር አክሰስ የሚያደርግበት አሁን ላይ ፎርጅድ የሽያጭ ል ፎርጅድ ውክልና ኢቭን ፎርጅድ የባንክ ስሊፕም እየመጣ ስለሆነ ከሚመለከታቸው አካላት ጋር ከውልና ማስረጃ ከባንክ ጋር ዳይሬክት አክሰስ ኖሩን ህጋዊነቱን እኛ የምናረጋግጥበት እነሱ የሚያረጋግጡበትን አሰራር እየቀረጽን ካልሄድን ትንሽ ያስቸግራል። ይሄ ስራ እንደ ከተማ እየሰሩበት እንዳለ ነው ማቀው ማለት ነው። ሌላ የቅድም እርስዎም አንስቷል የመረጃ መጥፋት የፋይል መጥፋት የሚለው መደበቅም ሊኖር ይችላል፣ እዚህ ውስጥ አውቆ ለእጅ መንሻ መንገድ ለማበጃጀት ፋይሉን ያለማውጣት የሚፈለግም ነገሮች ይኖራሉ። ግን አጋጣሚዎች አሉ፣ ፋይል ሊጠፋበት የሚችል ከጠፋስ ምን ማለት ነው? ከተጠያቂነት አንጻር ማነው የሚጠየቅበት? የሚባለው ስለጠፋ ነው ወይ የምለውን አያይዞ ሁለቱንም ሳይድ ቢያነሱ ነው ፋይል ጠፋ የሚባለው። አሁን እኔ ከመምጣቴ በፊት ፋይል የሚረከብበት ስርአት ትንሽ የተድረከረከ ነገር ነበረው። ከመሬት ላይ ፋይል ሁሉም ሹም ይረከባል አረጋጋጭ ሹሞች የምንላቸው ይዞታውን እያረጋገጡ ብቁ እያደረጉ ወደ ዲጂታል የሚያስተላልፉ ሁሉም በየራሱ የመረከብ ነገር ነበረ። ሶ እኔ ከመጣሁ በኋላ ተነጋግረን፣ ከእኔ ጋር አብረው ካሉ ልጆች ጋር ተነጋግረን አንድ ፎካል ፐርሰን መድበን አሁን መሬት ላይ ማህደር የሚቀበል ፎካል ፐርሰን አለ። እኛ የመደብናት አንድ ልጅ የሁሉንም ሰባት ሹማለን የሰባቱንም አረጋጋጭ ሹም ማህደር ደብዳቤ ይጽፋሉ ይመጣል። ለየሹሙ እያስፈረመች ታስረክባለች ማለት ነው። ብዙ ጊዜ ጠፋ የሚባል ነገር አለ። የሚጠፋው ምንድነው? ኮፒ ነው ባይዘው እኛ ጋር የሚመጣው ኮፒ ማህደር ነው። መብት ክልከላ፣ ኃላፊነትን ሊገልጹ የሚችሉ ከማህደሩ ላይ የተመረጡ ሰነዶች ኮፒ ተደርገው እኛ ጋር ይመጣሉ። ሶ በፊት በነበረው ረጅም ነው የሚሄደው። ጽፈት ቤት ኃላፊ ጋ ይገባል። ምክትል ነበረው በወቅቱ ምክትል ጋ ይገባል ከዛ በኋላ የሆነ ዳይሬክተር ጋር ይገባል፣ ከዛ ሹም ጋር ይገባል። ዞሮ ነው የሚሄደው። ሶ ከዛ አንጻር የመጣውን ማህደር ቀጥታ ለሚመለከተው አካል ከማስተላለፍ ይልቅ በየቦታው ተበታትነው ነበሩ ማህደሮች። ሶ በዛ ምክንያት ብዙ ማህደሮች እኛ ጋር ተልከዋል። ፈርመው የተቀበሉበት ማስረጃ አለ፣ ከነሰማቸው ቀን አለ፣ መሬት ያለው መረጃ አለ። ነገር ግን እኛ ጋር ደግሞ ማህደሮቹ ማግኘት አልቻለም። ስለዚህ ይህ ከፍተኛ የሆነ የተገልጋይ እንግልት ስለሚፈጥር እንደ መሬት ቅድም እንዳልኩት እንደ አንድ ሆነን እየሰራን ስለሆነ የተቋም ችግር ነው። በተቋም ችግር ደግሞ ከስተመሩ ሳክሪፋይ ማድረግ የለበትም። ስለዚህ ያደረግነው ነገር ከዚህ በፊት ተልኮም ቢሆን ድጋሚ እየላኩልን ነው፣ ተገልጋዩ እንዳይንገላታብን። እኛ ደግሞ የተላከውን ማህደር እኛ ከመጣም በኋላ የተደራጀ ሰነድ አለ፣ ከመጣም በኋላ ሰነድ ጠፍቶ ያውቅም። ከዛ በፊት የነበረው ግን ስቲል አሁንም ሰነድ መቶላቸው ግን እኛ ጋ አገልግሎት እስካሁን ያልጠየቁ ኔክስት ሲመጡ ደግሞ ማህደራቸው የለም ሊባሉ የሚችሉ ከስተመሮች ይኖራሉ። ከማህደር መጥፋት ጋር ተያይዞ ያለው ኮንዲሽን ይሄ ነው። ከመደበቅ ጋር ተያይዞ እኔ ከመጣው አጋጥሞኝ አላውቅም። ቅድም እንዳልኩ ከስተመር መብቱን ያውቃል፣ ሰው እንደተቀየረም ያውቃል። ስለዚህ የሆነ ነገር ሲሆን እንደሚፈታለት ስለሚያውቅ እንደዚህ አይነት ነገር እኔ ከመጣው አልገጠመኝም፣ ማህደር መደበቅ። አንዳንዴ ግን ማህደር ሚስ ፕሌስ የሚሆንበት ጊዜ አለ። ለምሳሌ ከአይዲ መመሳሰል ጋር ተያይዞ መግባት የሌለበት ፎልደር ላይ ገብቶ እኔ ከመጣው አንድ ከስተመር እንደዚህ ሚስፕለስ ሆኖ ሙሉ ተፈልጎ ሌላ ፎልደር ላይ አግኝተን አገልግሎት የሰጠንበት ነገር አለ። ከዛ ውጪ ግን ማህደር መደበቅ፣ መጥፋት ብዙም አላጋጠመኝ ምን ከመጣ ኮንዶሚኒየምና ሌሎች ሴቶች ይዞታ መረጃ መመዝገብ ጀምረናል የምል ነገር አለ። አሁንም ደግሞ እሱ ላይ መልእክት ማስተላለፍ ማብራራትን ከፈለጉ ከዚህ በፊት የተለያዩ ሳይቶችን ተረጋግጠው እየተመዘገቡ ያሉ በተለያየ ምክንያት ክርክር መዝገብ ላይም ያሉ አሉ። አሁን ግን በአልፎ አልፎ ወይም ስፖራዲክ በምንለው በማረጋገጥ ሂደት እስከ ሰኔ ሰላሳ አጠቃላይ ያሉ ሪል ስቴቶች ኮንዶሚኒየሞችን ቀሪ ሁለት ሳይቶች ነበሩን። እነሱን አረጋግጠን እንድንወጣና ቀሪም ከበፊቶቹ ከነባሮቹም ያልተረጋገጠ ካለ አረጋግጠን በአጭር ጊዜ እንድንጨርስ ከማዕከል በተሰጠው አቅጣጫ መሰረት ኮንዶሚኒየሞችን እያረጋገጥን ነው፣ እየመዘገብን ያለ ነው። በርካታ ተገልጋዮች ደግሞ ታትሞላቸው ተረጋግጦ ማህደራቸው መዝገብ ቤት ሆነው እየመጡ ያልወሰዱ በርካቶች ተገልጋዮች አሉ ማለት ነው። ከዚህ በፊት ያወጅናቸው ቀጠናዎች ከሆኑ ተገልጋዮች እየመጡ በዚ አጋጣሚ የማስተላልፈው መልእክት እየመጡ ካርታቸውን ቼክ አድርገው አስፈላጊውን ክፍያ ከፍለው መውሰድ እንደሚችሉና ከዚህ በፊት ደግሞ ያላስመዘገቡና ያላወጅናቸው ቀጠናዎች ላይ ደግሞ መጥተው እያስመዘገቡ ካርታ እንዲወስዱ ጥሪ ያስተላልፋለሁ ማለት ነው። በጣም አመሰግናለሁ። እኔ ጋር ያሉት ጥያቄዎችን እነዚህ ናቸው። እርስ በጥቅል ተቋሙም ሪፎርም ላይ እንደመሆኑ ሚስንደርስታንዲንግ በተገልጋይም በአገልጋይም በኩል ካለ ማህበረሰቡን ማወቅ ያለበት ነገር ካለ መልእክት ማስተላለፍ ይችላል። ተቋሙ ከከተማ ጀምሮ እስከታች ድረስ ሪፎርም ላይ ከፍተኛ ሪፎርም እየሰራ ነው ያለው። እኛም ደግሞ ተቋሙን ለመለወጥ ከአገልግሎት አሰጣጥ ምቹ የስራ ሁኔታ ከመፍጠር አንጻር ያው ስፖንሰሮችን እያናገርን ለውጥ እያደረግን ያለ ነው። እታች ስታዩት ከዚህ በፊት መታችሁ የምታውቁ ከሆነ ተቋሙ ላይ የነበሩ ጠረጴዛዎችን፣ ወንበሮችን የመቀየር ቦታው፣ ለተገልጋይ ቅድም እንደተባለው በርካታ ተገልጋይ ነው እኛ ጋር የሚመጣው የቦታውም የቢሮም ጥበት አለ። ቢሮውን የማስፋት የነበረውን ኮሪደሮችን አስፍተን ሰፊ የማድረግ ለአገልግሎት ክፍትና ምቹ የማድረግ አንዳንድ ማቴሪያሎችን የመቀየር ህንፃውን የማስዋብ ስራ ያው በስፖንሰር እያደረግን እየሰራን ያለ ነው። ሶ ተገልጋዮች ከዚህ በፊት የነበረው አሁን አንተም ስትለኝ እንደነበረው አንዳንድ አካላትም እንደሚያነሱት የአገልግሎት አሰጣጥ ችግር አለ በሚል ይነሳል። ሶ ያንን አሁን ላይ መጥተው ማንኛውም ተገልጋይ እኛ ጋር መጥተው አገልግሎቱን ለማግኘት በራችን ክፍት ነው። የተሻለ አገልግሎት እየሰጠንም ያለ ነው። ኤኒ ችግር ደግሞ ሲገጥማቸው ከሌብነት ከብልሹ አሰራር ጋር ከፎርጀሪ ጋር ከመንገላታት ጋር የተያዘ ችግር የገጠመው ማንኛውም አካል በማንኛውም ሰዓት ተቋማችን ላይ መጥቶ እኔን ኮሚኒኬት አድርጎ ችግሩ ሊፈታለት ይችላል። እንደ ተቋም ከሌብነትና ብልሹ አሰራር ጋር ተያይዞ ምንም አይነት ዜሮ ቶለረንስ ነው። ይሄንን መረጃ የሚያመጣ አካል ካለ የተጎዳ የተጉላላ በዚህ ምክንያት ጉቦ ተጠይቆ ፋይል የተያዘበት አካል ካለ እኔ ጋር መጥቶ መፍትሄ ማግኘት አገልግሎቱንም ያገኛል እዚህ ነገር ላይ ገብቶ የተገኘ አካል ላይ ደግሞ የማያዳግም እርምጃ እንደ ተቋም ለመውሰድ ቁርጠኝነቱ አለ የሚለውን መውሰድ የተሻለ ነው በጣም እናመሰግናለን ስለ ጊዜዎት ውድ የላፍቶ ኦንላይን ቲቪ ተከታታዮች የዛሬው እንግዳ ፕሮግራማችን ይህን ይመስላል ወይዘሮ ዚያዳ ለጊዜው በጣም እናመሰግናለን ሰላም